በሲዳማ ብሔራዊ ክልላዊ መንግስት ከዚህ በፊት ለኢንቨስትመንት ስራ ቦታ ወስደው ሳያለሙ የቆዩ ባለሀብቶች በክልሉ መንግስት ተገምግመው እንዲያለሙ ማስጠንቀቂያ መሰጠቱ ይታወሳል። ከዚያ በኋላ የጀመሩት የፕሮጀክቶች ግንባታ በአሁኑ ወቅት ያሉበትን ደረጃ የተመለከቱት የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ በሐዋሳ ከተማ ተዘዋውረው ምልከት አድርገዋል። የጉብኝቱ ዋና ዓላማ ባለሀብቶች የጀመሩትን ፕሮጀክቶች በምን ፍጥነት እያለሙ መሆኑን ለማረጋገጥ የሚያስችል ድጋፍና ት ለማድረግ ታስቦ ነው። የፕሮጀክቶች አጠቃላይ ያሉበት ሁኔታ በመገምገምና በመለየት የተለያዩ ውሳኔዎችን ማሳርፈናል። በጣም የሚበዙ ፕሮጀክቶች ጥሩ እንቅስቃሴ ላይ መሆናቸውን አይተን እንዲበረታቱ ተጠናክረው እንዲቀጥሉ የሚል እንደዚሁ ማስጠንቀቂያ የሚያስፈልጋቸው ከተወሰዱ ብዙ ጊዜ የሆናቸው ፕሮጀክቶች ግን ያለሙ መኖራቸውንም እንደዚሁ ለይተን ለስድስት ወራት ተጨማሪ ጊዜ በማስጠንቀቂያ መልክ ተሰጥቷቸው እንዲያለሙም እንደዚሁ ግፊት የተደረገባቸው አሉ። የተወሰኑቱ ደግሞ ከሀያ ዓመት በላይ የቆዩቱ አስፈላጊ ማስጠንቀቂያም ተሰጥቷቸው የማይንቀሳቀሱት ደግሞ ለይተን ለሚያለሙ አካላት ለመስጠትም ወደ መሬት ባንክ እንዲመለሱ የተደረጉ አሉ። ርዕሰ መስተዳደሩ እንደገለጹት ሐዋሳ ከተማ በከፍተኛ ኢንቨስትመንት እንቅስቃሴ ውስጥ መሆኗን ጠቅሰው የሐዋሳ ከተማ ተወዳዳሪነት ተጠናክሮ ቀጥሏል ብለዋል። ርዕሰ መስተዳደሩ አቶ ደስታ ሌዳሞ አክለውም የዛሬው የኢንቨስትመንት ፕሮጀክቶች ጉብኝት ጥሩ እንቅስቃሴ ላይ የሚገኙትን በማበረታታት ወደኋላ የቀሩትን ደግሞ ተጠናክረው ወደ ስራ እንዲገቡ ለማድረግ መሆኑን ገልጸዋል። የሐዋሳ እድገቷ ተጠናክረው ቀጥለዋል። አሁን እንደምንመለከተው እነዚህ እያየናቸው ያሉ ፕሮጀክቶችም የሐዋሳን እድገት ከፍ አድርገው የሚያሳዩ ናቸው። አሁን ያለንበት ግቢ በግል ባለሀብቶች የሚለማ ነው። ያለው አገልግሎት ስንመለከት ተጨማሪ ሐዋሳን ተወዳዳሪ ሊያደርጉ የሚችሉ አፈጻጽሞች እየመጡ ናቸው። የሐዋሳ ከተማ በትልቅ መነሳሳት ውስጥ መሆኗን የገለጹት ፕሮጀክቶቻቸው የተጎበኙላቸው አንዳንድ ባለሀብቶች በርዕሰ መስተዳድሩ ጉብኝትና ማበረታቻ መደሰታቸውን ገልጸዋል። ከዚህ በኋላም በተለያዩ ኢንቨስትመንት አማራጮች ተሳትፈው የተለያዩ አገልግሎቶች በመስጠት ለራሳቸውና ለሕዝቡ ተጠቃሚነት ለመስራት ተሳትፏቸውን አጠናክረው እንደሚቀጥሉም ገልጸዋል። ስላዩልን ባል ደስ ያለን እንደገናም ደግሞ ያው አንዳንድ ነገሮችንም አቅርበንላቸዋል። በእሳቸው በኩል እንደሚፈጸም ተነግሮናል። አሁን ነገር የተፈጸምን ካለ ቤቱን ቶሎ እንጨርሰዋለን የሚል ግምታለን። ይህ ቤት የሚያገለግሉ ለሆቴል ስራ ነው። ሆቴል ስራ በሚባልበት ደግሞ ብዙ ነገሮችን ያጠቃልላል። ሬስቶራንቶችን፣ ባሮችን ከዛ ውጭ ደግሞ ስፓ ጅምናዚም እና ኳላ በኩል ልጆች መጫወቻዎችና ዋናዎችን ያጠቃል። ሀገራችን በተለያዩ መስፈርቶች ማለት እንችላለን የአፍሪካ ዋና ከተማ ነን። ከሌሎች የአፍሪካ ሀገራትም ስናይ ያለንበት አሁን ያለንበት ደረጃ እጅግ በጣም ከፍተኛ ነው። ስለዚህ ይህንን የሚመጥን ነገር የተለያዩ ኢቨንቶች ከኢትዮጵያ ውጭ ሲካሄዱ እናያለንና እነዚህ ነገሮች ሚሞላ ነው ብለን ያሰብነውን ትልቅ ፕሮጀክት ነው የታሰበው። ይህም ፕሮጀክት መቶ ሀምሳ ዘመናዊ አልጋዎች ይኖሩታል። የኮንፈረንስ ቱሪዝሙ ደግሞ ሐዋሳ አንዱ ተመራጭ የሚያደርጋት የኮንፈረንስ ቱሪዝም ነው። እሱም አስራ ሶስት አዳራሾች አሉት። ትልቁ ለሺ ይዛል፣ ትንሹ አርባ የሚይዝ አዳራሾች አሉት። ከዛ ውጭ ደግሞ በዚህ መልክ የምታዩት እዚህ ላይ ኦፕኖ ነው ያለውን የወተር ፓርክ ይሄ በዚህ ሆቴልና እንደዚህ ወተር ፓርክ አብሮ በመኖሩ በአፍሪካም ትልቅ ተወዳዳሪ የምንሆንበት አይነት ፕሮጀክት ነው። በክልሉና በርዕሰ መዲናዋ ሐዋሳ ያለው ሰላምና ጸጥታ ሁኔታ የሚደነቅ መሆኑና የኮሊደር ልማት እንዲሁም በሐዋሳ ሐይቅ ዳርቻ ልማቶችን ጨምሮ ሌሎች ሰፋፊ መዝናኛዎችም ጎብኚዎችን ለመሳብ ምቹ ሁኔታ መፍጠሩንና ከተማውን ለነዋሪዎችና ለጎብኚዎች ምቹና ሳቢ ለማድረግ ባለሀብቶች ከሚሰሩት ልማት ስራዎች በተጨማሪ የክልሉ መንግስት በልዩ ትኩረት እየሰራ እንደሚገኝም ጠቁመዋል። ሐዋሳ በመምጣት አሳ ገበያን ተራራና ሌሎቹንም ማልማት ከቻልን እኔ አንዱ ብዙ ኢትዮጵያውያን የሚደሰቱበት አካባቢ ስለሚሆን የሐዋሳ ተወዳዳሪነቱ ተጠናክረው ቀጥሏል።